የተወዳጁና የእውቁ ኮሜዲያንና አርቲስት ወንዶሰን አውራሪስ የቅብር ስነ ስርዓት በዛሬው ዕለት በቅድስ ስላሴ ካቴድራል የቅብር ስነ ስርዓቱ በሚፈጸምበት ጊዜ ቤተሰቦቹ፣ ጓደኞቹ፣ ወዳጆቹ እንዲሁም መላው አድናቂዎቹ በቦታው ተገኝተው ታድመዋል፣ አልቀሰዋል። እጅግ አንጀትን በሚበላ መልኩም ሀዘናቸውን ሲገልጹ ተስተውሏል። ከሁሉም ከሁሉም በላይ ደግሞ የልጁ ነገር እጅግ አንገብጋቢናም የሚያሳዝን ሆኖም ተመልክተነዋል። እቺ ብቸኛ ልጁ በዚህ እድሜዋ የአባቷን ሞት እንዲህ አምኖ መቀበል አቅቷት ስቅስቅ ብላ ስታለቅስ የሆነችውን በዚህ መሰናዶ ላይ የምናሳያችሁ ሆናል። ጓደኞቹና ወዳጆቹም እንዲሁ በቅብር ስነስርዓቱ ላይ የሆኑትን አሳዛኝ ነገርም የምናሳያችሁ ነው የሚሆነው። ያላችሁበት ሆናችሁ ጎራ ስቱዲዮን ስለምትከታተሉ እናመሰግናለን። የወንዶሰን አውራሪስ ስነ ቀብር ስነ ስርዓት በተመለከተ በመጨረሻም ግብአተ መሬቱ ሲፈጸም የሆነውን አሳዛኝ ክስተት ልናጋራችሁ ነው። ከጎራ ስቱዲዮ ጋር አብራችሁን ቆዩም። ከአስራ ሁለተኛ ክፍል ያለውን ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቋል። ወደ ተፈሪ መኮንን ወይንም ፖሊቴክኒክ ኮሌጅ በመግባት በቲያትርና ፊልም አርትስ ሙያ በዲፕሎማ ተመርቋል። እንዲሁም ከቶም ቪዲዮግራፊ እና ፎቶግራፊክ ትሬኒንግ ሴንተር በ2010 ዓ ምት ሙያዊ ትምህርቱን ተከታትሎ አጠናቋል። በኢትዮጵያ ቴሌቪዥን ደረጀና፣ ሀብቴና ሌሎቹም ኮሜዲያኖች የሚያቀርቧቸው በነበሩ ጥበባዊ ስራዎች የተሳበው ወንደሰን አውራሪስ ስሜቱና ፍቅሩ እያደገ እንደመጣ ይናገር ነበር። በኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ላይ ጭውቶችን በመጻፍና በመተወን ከሙያና ከሙያ አፍቃሪዎች ጋር በሰፊው የተዋወቀበት የመጀመሪያ መንገድ ነው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለባህል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውውቶችን እንዲሁም በአፍሪካና ዘውገ ስንቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ሥራዎቹን አቅርቧል። ከሌሎችም የዘርፉ ባለሙያዎች ጋር ተቀናጅቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቢሲዲ ኪነ ጥበባዊ ሥራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች ፊልሞች፣ የዩቲዩብ ሥራዎችና የመድረክ ቲያትሮችን ላይ በመሳተፍ በርካታ ስራዎችን ሰርቷል። ለአብነት ከተሳተፈባቸው የፊልም ስራዎቹ መካከል ይቅርታ፣ አሸባሪዎቹ ወደ ፓርላማ፣ ፍቅር አለ፣ አዲስ ፍቅር፣ ያልጠባ መስከረምና ሌሎችም ሲኖሩ በርካታ የዩቲዩብ ፊልሞች ላይም በትወና ተሳትፏል። በሀገር ፍቅር ቲያትር በአንድ ወቅት ቀርቦ ተወዳጅነትን ባተረፈ ሰፈረ ጎድጓዳ ቲያትር ላይ በዋና ገጸ ባህሪ በትወና በመሳተፍ ከፍተኛ አቅም እንዳለው ያስመሰከረና ተወዳጅነትንና ፍቅርም ከተመልካቾች አትርፏል። በዘውጋርት ፕሮሞሽን ተዘጋጅቶ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዥዋዥዌ ሲትቆም ሲትኮም ተከታታይ ድራማ ላይ ባሳየው ድንቅ ብቃት ከፍተኛ ተወዳጅነትንም አትርፎ ነበር። በኢትዮጵያ የኮሜዲያን ማህበር ውስጥ በአመራርነት ኮሚቴ ያገለገለ ሲሆን ከሙያ ባልደረቦቹ ጋር ለአባይ ግድብ 8100 የገቢ ማሰባሰቢያ፣ ለኮረና ወረርሽኝ የግንዛቤ ማስጨበጫ፣ ለአረንጓዴ ልማትና በተለያዩ ማህበራዊና ሀገራዊ ጉዳዮች ላይ ደከመኝ ሰለቸኝ ሳይል ከፊት በመገኘት ሙያዊ አስተዋጽኦን ያለ ስስት አበርክቷል። በዚህም ከበርካታ መንግስታዊና መንግስታዊ ካልሆኑ ተቋማት ላበረከተው በጎና ቀና ተግባር ሁሉ በቁጥር በርከት ያለ የምስጋና የምስክር ወረቀቶችና ሽልማቶች ተበርክተውለታል። በሙያው በ2017 ዓ.ም ተምረት የፌድሪ ባህልና ስፖርት ሚኒስቴር በአራተኛው ክብር ለጥበብ ሽልማት ላይ በሙያው ላበረከተው ከፍተኛ አስተዋጽኦ የክብር ካባና የዋንጫ ተሸላሚ ሆኗል። ኮሜዲያን ወንደሰን አውራሊስ በሕይወት በነበረበት ዘመን ለቀብር ማሳመሪያ ሳይሆን ቅን እና ከሰዎች ጋር ተስማሚ እሱ ባለበት ስፍራ ሳቅና ደስታ የሚያጋፋ አዛኝና ከተቸገረ ጋር አብሮ የሚቸገር በጉብዝናው ዘመን ሁሉ ለቤተ ክርስቲያን አገልግሎት ሲደክም የኖረ የግሸን ማርያም ንግሥ ከደጇ የማይቀር አሁን ያለበት ያለንበትን የቅድስት ሥላሴ ካቴድራል ሕንፃ እድሳት በገቢ ማሰባሰቢያ ፕሮግራሞች ከሙያ ባልደረቦቹ ጋር ቲያትር በመስራት ለምእመናን በማቅረብ እንዲሁም በተለያዩ የገቢ ማስገኛ ዘርፎች ላይ ሁሉ በመሳተፍ ክርስቲያናዊ ተግባሩ አጥብቆ ሲፈጽም የኖረ ቀናዊ ሰው ነበር። ኅዳር 20 2018 ዓመተ ምህረት በድንገት ባጋጠመው የልብ ህመም በአካባቢው ወደሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምግባረ ሰናይ ጠቅላላ ሆስፒታል ገብቶ ምርመራ ከተደረገለት በኋላ ወደ ዳግማዊ ምኒልክ ሆስፒታል ለከፍተኛ ህክምና ቢዛወርም የህክምና ባለሙያዎች ከፍተኛ የሆነ የህክምና ጥረት ቢያደርጉለትም ጤናው ሊመለስ ባለመቻሉ በማግስቱ ኅዳር 21 በሚወዳት በቤታችን ዓመታዊ የክብሩ ዓለት በተወለደ በ49 ዓመቱ ከዚያ ዓለም ድካም አርፏል። ኮሜዲያኑ ወንደሰን አውራሪስ ባለትዳርና አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልን እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት የሙያ ባልደረቦቹ የአካባቢ ተወላጆች አብሮ አደጎቹ ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው ስራ ላይ እያለን ከት ከተባለ የመጀመሪያ ስራ ስልክ አውጥቶ ለልጁ መደወል ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸው እና በባለቤቱ ወይዘሮ ቤተልሔም እሉፍ እና በኮሜዲያን የብለት ግዛው ስም የተከፈተ የባንክ አካውንት ስላለ ይህንን አሳውቃለሁ። አበባ ለማስቀመጥ የምትፈልጉ ሰዎች በዚህ አካውንት እንድታስቀምጡ በእግዚአብሔር ስም ጠይቃለሁ። የባንክ አካውንት ቁጥር አንድ ሰባ ሶስት ሰላሳ ስምንት ዘጠና ዘጠና ስድስት ስምንት። እንደገና የአካውንት ቁጥሩን በደግ ደግሜ እነግራቸዋለሁ። አንድ ሺ ሰባ ሶስት ሰላሳ ስምንት ዘጠና ዘጠና ስድስት ስምንት። ይህንን ቁጥር እንድትዙ መልዕክታችን እናስተላልፋለን።